ናቲ ሄሉ ከመጀመሪያውም ለእኔ ፍቅር የላትም፣ እኔ ስለማስብላት እና እኔ ስለመወዳት ብቻ ነበረ እንጂ እሷ አታፈቅረኝም አለ። ናቲ ግን የምርህን ነው ከልብ ነው? ይህን ነገር ምናልባት ተናደ ከሆነ ነው እንጂ የምር ይሄ ነገር እውነት አይመስለኝም። ምክንያቱም የሄሉ ፍቅር ከራሷ በላይ አብስታ እንደምታፈቅር ሀገር ያወቀው ፀሐይ የሞቀው ነገር ነው እና እጅግ በጣም እንደምታፈቅረህ ሁሉም ሰው ነው የሚያውቀው። በጣም ነው የምታፈቅረህ እና ይሄ አባባልህ ልክ አይደለም። እውነት ለመናገር ሰላም፣ ሰላም ወደጃና ለቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላሞቼ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮን ስጀምር እስኪ ደግሞ ላይክ አትርሱ ወዶቼ። እንግዲህ ናቲ ያው ባለፈው ሄሉ በሰራችሁ ቪዲዮ መልስ እየሰጠ ነበረ ሰሞኑን ቪዲዮ አልሰራውም፣ ያው አልተመቸኝም ውዶች። ባለፈው ያው ሄሉ መልሳ ነበር፣ እንደገናም ደግሞ ዛሬ እሱ መልሷል ማለት ነው። ምንድን ነው ሄሉና ናቲ ግን ማለት ነው፣ በመልስ ጊዜው ልጨርሱት ነው እንዴ? ወደ ገደለው ግቡ። ተው ግን ተው እናንተ ልጆች፣ እና ሁሉም ሰው እንድትታረቁ ነው የሚፈልገው። በነገራችን ላይ ሁሉም ሰው ማለት ነው፣ ያው ከናት ቤት ስትገቡ ከሄሉም ከናቱን ቤት አንድ አይነት ኮሜንት ነው፣ ታረቁ፣ ታረቁ፣ ታረቁ፣ ታረቁ። እንዴ ይህን ያክል ሰው ይወዳቸዋል እንዴ? የምርን ዛሬን ያየሁት ኮሜንቱ ማለት ነው እግዚአብሔርን ነው የምላችሁ። እና ና ሁሉም ሰው በቃ ተመሳሳይ ኮሜንት ነው የሚኮምተውና መጥፎ ኮሜንት እንኳን የሚኮምት የለም። ሁሉም እንዲታረቁ ይፈልግ እርቅን። አዎ ፈጣሪ አይጠላው ፈጣሪ ወደዋል እርቅን። ቢታረቁ በጣም ነው ደስ የሚል። ምክንያቱም ካለመዱት መላክ የለመዱት ሰይጣን ይባላል። እና ማን እንዳወቃችሁት ማን እንደተግባባችሁት ሰው አዲስ ሰው መልመድ በጣም ነው የሚከብደው እና ናቲ ዛሬ አንዳንድ ነገሮችን ተናግሮ ነበረ። ሄሉን ባለፈው አንዳንድ ነገሮችን ተናግራ ነበረ። ማንም የማያውቀውን ነገር እሷ ብቻ የምታውቀውን ነገርም ተናግራ ነበረ ማለት ነው። ዛሬም እናቴ የተናገራቸው ነገሮች ስለ እናቱ፣ ስለ እህቱ እናቱ እናቱ እንደደወሉላትም እየተናገረ ነበር እና ይሄን ከማለት በፊት ግን ማለት ነው ናቲ የምር አሁንም አሁንም ሄሉ እጅግ በጣም ነው የምታፈቅር። የምር ከሷ አልፎ ሰው ስለአንተ ያላትን ፍቅር በደንብ ነው የሚያውቀውና ታረቁ ማለት የሆነ ነገሮችን ማስተካከል የምትችል ከሆነ አሁን ብዙ ጊዜ ወደ ኢትዮጵያ ከተመለሰ ምናምን ተመለስና እና ከእሷ ጋር ምናምን የምትሉ ሰዎች አላችሁ። ይሄ ማይሆን ነገር ነው የምር። በቃ ማለት ለምን እንሸዋወዳለን? ለምሳሌ ናቲ ከዛ ጋር ሄዷል አላደለ? ከዛ ጋር ሄዶ ብዙ ፈተናዎችን አልፎ አሁን ወጥቷል ህይወቱን እያስተካከለ ነው ያለው እና ወደ ኢትዮጵያ ይመጣል ማለት ይሄ ዘበት ነው፣ የማይሆን ነገር ነው። ነገር ግን ሄሉ ነገሮችን አመቻችታ፣ ተመቻችቶላት ወደሱ የምትሄድ ከሆነ ይሄ እጅግ በጣም ደስ ይላል። ምክንያቱም ሄሉ ከእሱ ጋር ስትሆን ነው ደስታ የምታገኘው። እሷ ደስተኛ የምትሆነው ሁሌም ቢሆን ከሱ ጋር ስትሆን ነው እና ነገሩ ተመቻችቶላት ብትሄድ እጅግ በጣም ነው ደስ የሚለው እንጂ ናቲ ወደ ኢትዮጵያ ከተመለሰ ይሄ የማይሆን ነገር እና ናቲን ማለት የምፈልገው የምር ነገሮችን ማስተካከል ከቻልክ፣ በእርግጥ አሁን ለራሱን ገና በጣም ብዙ ጣ ወረድ ይጠበቅበታል። ገና ብዙ ወረቀቶችን ማስተካከል ይጠበቅበታል። ከዛ ከሰው ሀገር፣ ማለት ነው ሄሉን የሚወስድበት ጊዜ በጣም ነው የሚራዘመው። ከዚህ ጋር ደግሞ የሄሉ ጊዜ ነው የሚቃጠለው። እመኑኝ። ግን ባለፈው ስትሞክሩት እንደነበራቸው አብራቸው ፕሮሰስ ስትሞክሩ ነበራል። እንደዛ ተሞክሮ ልክ እንዳንተ የምትወጣ ከሆነ እሷ ታርቃችሁ ብትወስዳት ብትሄዱ አብራችሁ ብትሆኑ እጅግ በጣም ነው ደስ የሚለው ነው። ነገር ግን እኔ ያልተመችኝ ወሬዎች አሉ። ዛሬ ማለት ስለ እናቱም ስለህቱም የተናገራቸው ነገሮች ባለፈው፣ ሄሉ የሆነ ነገር ተናግራ ነበረ። ምንድነው የተናገረችው ባለፈው? ከአንተ ይሄን ያክል ሊያረቃት የቻለው ነገር አንድ ነገር አለ። በሕይወቷ የሆነ ነገር ተፈጥሯል። ከሌላ ሰው ጋር ነበረች፣ ግን እንደዛ ያደረገችበትን ምክንያት በደንብ ተናግራለች። አንደኛ ነገር ከዛ ጋር ሁኜ ናቲን ነው ማስበው ናቲ ወደ ኔ ይመጣል ብዬ ነበር እንደዛ ሲሆን የነበረው ብላለች አደለ ከዛ በተረፈ ደግሞ በጣም የሚያስገርመው ነገር ስለአንተ ሰው መጥፎ ነገር ነግሯታል ማለት መጥፎ ነገር ሳይሆን በቃ ከአንተ እንድትርቅ ነው የተፈለገው ይች ልጅ ማለት ነው እንደገና ደግሞ ማን ነው እንደዚህ ያላት ምናምን የሚለውን ነገር ግልጽ አላደረገችም ብዙ ሰው ጓደኛው ነው የናቲ ጓደኛ ነው ብሎ የሚያወራ ሰው አለ ግን ይሄ የናቲ ጓደኛ አይደለም የምር ከዛ ከናቲ ቤተሰብ ነው የሚሆነው እንጂ በናቲ ጓደኛ ተመርታ ሄሉ ሌላ ህይወት አትጀምርም በፍጹም አሳማኝ የሆነባት ነገር ከናቲ ቤተሰብ ስለመጣ ሊሆን ይችላል ይሄ የኔ አስተሳሰብ ነው የእናንተ አስተሳሰብ አላውቅም ነገር ግን ምንድነው ስትል የነበረው እጅግ በጣም ለናቲ ቅርብ የሆነ ሰው በቃ በናቲ ተስፋ ቁረጭ ከዚህ በኋላ ብሎኛል ብላለች ያ ነገር አሳማኝ ሆኖ ስላገኘችው ነው ሄሉ ከዚህ ጋር መራቅ የፈለገችው መሄድ የፈለገችው እና ዛሬ ደግሞ ናቲ የሆነ ነገር ሲናገር ነበር። እናቴ እየለመነች ነበረ፣ እህቴ ሶስት አራት ጊዜ እየደወለችልች ነበረ እያልተ ነበረ። እና እንግዲህ ይህን ፈጣሪ ነው የሚያውቀው፣ ምንም የምናውቀው ታሪክ የለም። ነገር ግን ማለት ነው ሄሉ ለተናገረችው ነገር አንድ ነገር አላነሳህም። ለምሳሌ በአንተ በኩል የሆነ ሰው አቁሚ እንዳላት ሁለተኛ እሱን አታገኘውም ተስፋ ቁረጪ እንዳላት ነግራህ ነበር አይደል? ይሄን ግን ስታነሳ አልሰማሁም። ለምን አለፍከው? ይሄን ነገር ማነው እንደዚህ ያለሽ? ማነው ደውሎ እኔን እንድትረሽ ያደረገሽ? ለምን አላልካትም? ይሄ ጥያቄ ፈጥሮብኛል። ሲቀጥል ደግሞ ያው ወደው እንደወጣ ከዛኛው ጋር ስታያት ማለት ነው መጠየቅ ነበረብ ያው ሕመሜን አምቄ ለእሷ ደስታ ነበረ ዝም ብዬ ያለፍኩት እያልክ ነበረና እንደዛ ማድረግ አልነበረብ እናት የምር ተሳስተሻል ማለት ምንም እኮ እየተናደርክ ቢሆንም እንዴት እንደዚህ ታደርግ ያለሽ በቁጣም በንዴት ቢሆን እኮ እንዴት እንደዚህ ታደርጊያለሽ? ምን አትሽ ነው ከኔ ተብሎ እኮ ይጠየቃል። ሄሉም የምትፈልገው የነበረ ከአንተ ያንን ጥያቄ ነበረ። ነገር ግን ያው ዝም ስትላት እሷን በዛው ቀጠለችበት እና ከአንተም የሆነ ነገሩ ያበቃ ስለመሰላት ይመስለኛል እንደዚህ ያደረገችው። ሄሉ ግን ያለ ምክንያት አደለም ከዛ ህይወት የገባችበት። ባለፈውን ቪዲዮ በደንብ ከሰማችሁት በቃ አሳማኝ የሆነ ነገር ነው የነገሯት ማለት ነው። ከናቲ ጋር እንዳትገናኝ አሳማኝ አድርገው ነግረዋታል። ያም ደግሞ ለናቲ በጣም ቅርብ የሆነ ጓደኛ ምናምን ተውት። በጣም ቅርብ የሆነ ሰው ነው አሳምኖ የነገራት። ስለዚህ ያ ማለዬ ግን ማለት ነው የምር ያው ህልዋ ካለ በእርግጥ ትገናኛላችሁ። በእርግጠኝነት ፈጣሪ ከፈቀደ የእናንተ ህልዋ የሄሉና የናት ህልዋ አንድ ነው ካለ ይገናኛሉ። አስር ዓመት፣ አምስት ዓመት ለምን የፈለገ ዓመት አይሆንም ይገናኛሉ። እኛ ስላሰብን ነገሮችን የሚሆኑ ይመስለናል፣ ግን ሁሉም ነገር የሚሆነው በፈጣሪ ዘንድ ነው እና ያው በፈጣሪ ተስፋ አይቆረጥም ካልሆነ ግን ደግሞ የምር የማትገናኙ ከሆነ በቃ ጊዜ መፍጀት ነው ብዬ ነው ማስበው፣ አንደኛ። እኔ ከዚህ ጋር አሁን ሄሉ እየተጎዳች ነው ያለችው። እግዚአብሔር ለናቲም ሳላስብ ቀርቼ ሳይሆን እውነት እኔ ለናቲም አስባለሁ ከዛ ሁሉ ማጥ ስለወጣ ራሱ በጣም ደስ ብሎኛል። ግን ደግሞ አብሶ አሁን ሄሉ ነው እየተጎዳች ያለችው። ቤተሰብ እጅግ በጣም ነው እየተጎዳች እየተሰበረች ያለችው። ከእንደገና ሰው መቅረብ አልቻለችም። ከእንደገና ወደኋላዋ ተመልሳለች። ገባቸው አደለ? ደህና እየሰራች የነበረች ልጅ እንደገና ወደኋላ ተመልሳለችና። በአንተና በሄሉ መካከል የሆነ ቁርጥ ያለ ነገር ከሌለ ድጋሚ የምትጎዳው ሄሉ ነች ማለት ነው።